የአማራ ሕዝብ ለዓመታት ሲያነሳቸው የነበሩ አጀንዳዎችን በማሰባሰብ በሀገር አቀፍ ደረጃ እንዲፈቱ በትኩረት እንደሚሰሩ በአማራ ክልል የመጀመሪያው ዙር የአጀንዳ ማሰባሰብ ምክክር ላይ የተሳተፉ ተመራጭ የማህበረሰብ ወኪሎች ተናግረዋል። የአማራ ክልልን ወክለው በሀገራዊ ምክክር ሲሳተፉ ሕዝብ የጣለባቸውን አደራ ለመወጣት ዝግጁ መሆናቸውንም ተናግረዋል። አማረ ሊቁ ተጨማሪ ዘገባ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን መጋቢት 27 2017 ዓ.ም በአማራ ክልል የጀመረው የአጀንዳ ማሰባሰብ ስራ እንደቀጠለ ነው። በመጀመሪያው ዙር የተሳተፉ የማህበረሰብ ክፍሎች ለቀናት አጀንዳቸውን ሲያሰባሰቡ ሰንብተዋል። አጀንዳቸውን አጠናቅረው በሀገራዊ ምክክር ኮሚሽን የሚሳተፉ ተሳታፊዎችም ተመርጠዋል። ይህ የተመረጡት ተሳታፊዎችም ኢትዮጵያ ወደ ተሻለ ሰላም እንድትሄድ፣ አንድነት እንዲጠናከር፣ ኢትዮጵያውያን በኢትዮጵያዊነታቸው ኮርተው በየትኛውም የኢትዮጵያ ክፍል ሰርተው እንዲኖሩ የሚያስችሉ አጀንዳዎች መነሳታቸውን ተናግረዋል። ይህ ህዝብ የተሻለ ሁኔታ እንዲገጥመው ያሉ ችግሮች እንዲፈቱ፣ ይች ሀገር እንደ ሀገር ኢትዮጵያዊነቷን ይዛ እንድትቀጥል፣ ህዝቧም በኢትዮጵያዊነቱ ኮርቶ ሳይጨናነቅ ሰርቶ እንዲኖር እንዲቀጥል የሚያደርግ አጀንዳ ይዘን ነው የተገኘ ነው። በአማራ ክልል ውስጥ ያሉ የህዝቡ ጥያቄ ምንድናቸው ናቸው የሚለውን ነቅሰን አውጥተን ሁሉንም ያሳተፈ ምክንያቱም ሁሉም ያለው የልቡን ትርታ ተቀብለን በአጀንዳ መልክ ይዘነዋል። በጣም ትልቅ ተጋድሎ የተደረገበት ይቀራል በሶስት በአራት ጊዜ ተሰብስበን የቀረ አጀንዳ እያልነ ይሄ ታሪካዊ ስራ ተሰርቷል ብዬ ነው የማስበው። ምክንያቱም መምህራን ነን መምህር ደግሞ የሀገሪቱ ትልቁ ሀብት ስለሆነ ብዙ ስራ ብዙ አጀንዳዎችን ሰብስበን ይዘናል ማለት ነው። የአማራ ህዝብ አሉኝ የሚላቸውን ጥያቄዎች በአጀንዳነት አንስተናል ያሉት የማህበረሰብ ተወካዮች የመረጧቸው አጀንዳዎች ከሌሎች ኢትዮጵያውያን ጋር በእኩልነት የሚያኖሩ መሆናቸውንም ገልጸዋል። አገሬን ስወድ ደግሞ ሌላው ሁሉም ብሔር እኩል ሆኖ እንደሚኖር ማሰብ መቻል አለብኝ። ስለዚህ ይህ አስተሳሰብ ወደ አንድ መቶ እንደ ኢትዮጵያዊነታችን በቋንቋ ተከባብረን፣ በባህል በሃይማኖት ተከባብረን ተሳስበን ተዋልደን ወደፊትም ተዋልደን ተጋብተን በክርስትና በጉዲፈቻ በተለያየ ነገር አንድ ሆነን መቀጠል ስለሚገባን የኢትዮጵያ ህዝብን ማሰብ ይገባዋል። ማንኛውም የሚያነሳውን ሀሳብ አልተገታም። ምክንያቱም ሀገራዊ ምክክሩ ነጻነት የተሞላበት ዲሞክራሲ የሆነ ነገር ስለሆነ ከማንኛውም ፖለቲካ ነጻ የሆነ ነው፣ የተሰበሰብ ነው። ያንን የተሰማንን ሁላ ተናግረን በአጀንዳውን ይዘናል። ተመራጭ የማህበረሰብ ወኪሎች የአማራ ክልልን ወክለው በሀገራዊ ምክክር ሲሳተፉም ህዝብ የጣለባቸውን አደራ ለመወጣት ዝግጁ መሆናቸውን ተናግረዋል። ክልሉን ወክዬ ፌዴራል ላይ ይሳተፋለሁ። የፌዴራል ተሳታፊ ነኝ። ሌሎችም መድረኮች ይከፈታሉ። በነዛ መድረኮች ላይ አንድ ወደሚያደርገን አጀንዳ ሰውን ሌላውን በማያስቀይም ሌላውን በማይገፋ አንድነትን ይዞ ብሔር ብሔረሰቦችን ይዞ እኩልነትን ይዞ የሃይማኖት የተለያየ ባለንበት ባህላችን ባህላችንን ጠብቀን አንድ ሆነን ለመቀጠል የሚያስችለንን ሀሳብ ይዤ ቀርባለሁ ብዬ ዝግጁ ነኝ። እንግዲህ እግዚአብሔር ለዚያ ያብቃኝ ነው የምለው። የህዝብ አደራ ስለሆነ እያንዳንዳችን ትልቅ ዝግጅት አድርገናል። ምክንያቱም አገራዊ ነው፣ ታሪካዊ ነው። የአማራን ህዝብ የኢትዮጵያን ህዝብ ይዘን ነው የምንሄደው። ስለዚህ ወደ ፌዴራል ስንሄድ ደግሞ ከሌሎች ክልሎች ጋር ነው የምንገናኘው። ነገሮችን ይዘናል። ስለዚህ ይፈታል ብለን ነው የምናስበው። በጣም በጣም ከፍተኛ አደራ ነው ተሸክሜ የሚሄደው። ያን የተሸከምኩትን አደራ እግዚአብሔር ተጨምሮብኝ ውጤት እንዲያመጣልኝ ለማድረግ ዝግጁ። የኢትዮጵያ ችግር መፍቻ መንገድ ሀገራዊ ምክክር ነው ብለን እናምናለን ያሉት ተመራጭ ማህበረሰብ ወኪሎች፣ የሀገሪቱ ችግር በዘላቂነት እንዲፈታ ሁሉም አካላት የበኩሉን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል።